እዚህ ቤተ ክርስቲያን ከመምጣቴ በፊት ነው እግዚአብሔር ታምራት ያደረገልኝ። አያለው ብዙ ፊልም እንትኖችን ቻናሎችን፣ እና አንድ ቀን ባለቤቴ ሲፈልግ ጄፒስን አገኘ። ከዛ አገኘና ብዙ የሚቃወመውም አለው የሚደግፈውም አለው። በጌታ አይደለም እና ከዛ ወደደው። በቃ እግዚአብሔርን ሰው ሲያይ ወደደው። የፍላሚንጎ ልጅ ነውና የሰፈሬ ልጅ ነው ብሎ በጣም ወደደውና ማየት ጀመረ። ክረምት ነው 2015 ክረምት አካባቢ ነው። በመቆየቴ የእግዚአብሔርንም የእግዚአብሔርንም ህዝብ የእግዚአብሔርንም ሰው ይቅርታ ጠይቃለሁ። ሰብሰብ ባድርጌው ልምጣ ብዬ ነው ነውና ያኔ በማይ ጊዜ አንድ ተለቅ ያለች ሴት ነበረች። ድህነት በጣም አስቸግሯት ምታበላው ልጆቿና አታ ምናምን የእግዚአብሔር ሰው ቃል ሲያውጅላት አሜን አለችና ከዛ አንድ ሴት ደውላ ነይ 34 ኪሎ ዱቄት ውሰጂ ብላ ሰጠችኝ። ከዛን ጊዜ ጀምሮ እበላለው፣ ልጆቼን አበላለው፣ እጎርሳለው፣ አጎርሳለው የሚለውን ስትናገር አዛት ታይም ደግሞ እኔ ቤቴ ምንም የሌለበት ሰዓት ነው። ባለቤቴ ስራ አይሰራም፣ እኔነኝ የምሰራው ሰራው ትንሽ እጥረት የሚባለው ነገር የገጠመን ሰዓት ነበረ እና በቃ ተስማምቼ የእግዚአብሔር ሰው ቃልን ሲያወጅ ሴትዮዋም የተናገረችው ምስክርነት ውስጤ ቀረ። እዛኑ አካባቢ ደግሞ ኑሮ ትንሽ ጫን ያለበት ሰዓት ነበረ እና እንዴት እንዴት እንደምሞላው ቤቴን እያሰብኩኝ እያለሁኝ በሚገርም የታምራት ዱቄት ማለት ትችላለሁ፣ ስልሳ ኪሎ በቃ ወተት የመሰለ በቃ አንድ ሀብታም ሊገዛው የሚችለው እንጂ እኔ በእኔ አቅም አይሆንምና መጣ። ነገርኩት ለባለቤቴ፣ አሜን እያለን በደስታ አስገባን፣ በላን፣ ክብርን ለእግዚአብሔር ሰጠን። ይገባዋል። ሀሌሉያ። በሁለተኛ ደሞ የሆነለን የእግዚአብሔር ሰው ማቴዎስ አራትን እየሰበከ ነበረና ዲያብሎስ ኢየሱስ ክርስቶስን ፈተ ነው ድንጋይ አድርጋለው። በእንጀራ ብቻ አይኖርም ሰው የሚል መልስን ሰጠው። እንደገና ወደ ተራራ ወሰደ እና ደግሞ ይህን ሁሉ ሰጠሃለው። እሱ መጨረሻ ላይ ነው ወደ መቅደስ አወጣውና ሁሉን ነገር አሳየውና የምታየውን ሁሉ ይህንንም ክብሩንም ሁሉ እሰጥሃለሁ ብሎ አለውና አለው አለውና ብቻ መጨረሻ ላይ አለው አለውና ወድቀ ብትሰግድ በቃ ብትሰግድልኝ ይህንን ሁሉ ክብሩንም እሰጣለሁ ሲለው፣ ግን ሂድ አንተ ሰይጣን፣ ለእግዚአብሔር ለአምላክ ብቻ ስገድ፣ እሱንም ብቻ አምልክ ተብሎ ተጽፏል አለው። ከዛ በኋላ ትቶት ሄደ የሚለውን እየተናገረ ጸልዩ አለ። ተነሱ አለ። ችግር ትቷችሁ ይሄዳል፣ ማጣት ትቷችሁ ይሄዳል፣ በሽታ ሁሉ ነገር በቃ ጥሏችሁ ይሄዳል። ካሁን በኋላ ተነሱ እያለ ሲል ከነፍሴ ሆኜ ተነስቼ ከእግዚአብሔር ሰው ጋር በቃ ኃይለኛ የጸሎትን መንፈሱ ስገባ ወጣ በእግዚአብሔር ፊት ነበርኩኝ፣ በቤቴ ነበርኩኝ። ምንም ባለመብላቴ ምንም ነገር የለም እንጂ በቃ እየተምዘገዘገ ወጣ ድህነት። በእውነት ወጣ ወጣ፣ ዛታሪካ አሜን፣ ወጣ ወጣ። ከዚህ በኋላ ተመልሰሃት ገባም እያልኩኝ ለጌታ ክብር ሰጠውኝ። በቃ አምልኮ ደግሞ ያው በእግዚአብሔር ፊት በቤቱ መሆን ደስ ይላል፣ ግን በቤት ደግሞ ከእግዚአብሔር ሰው ጋር ይበልጣል። በእውነት እዚህ ጋር ማያዘምር የደነዘዘ ያመመው ምንም ስለሌለ፣ ሙሉ ቤቱም በቃ ተዞረዋለ። ደስ ይላል በጣም እና መንፈሱ በአምልኮ ደስ ስለሚል ነፍሴ ረካች። ወጣ ያንኑ ሰሞን የቤተሰብ ቤት ነው የምንኖረው፣ እና አንድ ጥበቃ የምትኖርበት የወደቀ ቤት አለ። በቃ ወደ ሽንት ቤት በዛ እያለፍን ነው የምንሄደው። ሁሌ ይረግመዋለሁ ዞር በል ከዚህ እያልኩኝ። ከዛን ቀን በኋላ ግን ወጣ ተብለሃል፣ ወጣ ከዚህ ቤት። እንደዚህ አይነት የወደቀ ቤት ዳግመኛ ላይም በቃ ዞር በል ታደስ፣ አዲሱን ዞር በል ዞር በል ዞር በል እያልኩኝ እየጸላይኩኝ ነበረ እና አሁንም ሌላ አንድ ቀን ቤቴ ውስጥ መሆንበት እድል አገኘሁኝ ከእግዚአብሔር ሰው ጋር ይሄንኑ ቃል እየደገመው ነበር። እኔ ብዙ ሰው ሲደጋገም ደስ ማይለዋል። እኔ ግን በጣም ደስተኛ ነኝ። ለምንድን ነው ያለፈኝን ነገር ሁሌ ያገኛለሁ። እና የዛን ቀንም ይሄንኑ ቃል እየደገመ ነበር አብሬ እያልኩኝ፣ ሚራክል ስልክ ተደወለ ተደወለ የስጋ ቤተሰቤ ነች። ግን ለሰላምታም ለምንም ተገናኝተን ብዙ አናቅም። በመጣሽ ጊዜ ሌሎቹን አግኝታ ነው የምትሄደው። የዛን ቀን ግን በቃ ታዟል፣ ቃል ስለወጣ ወደ እኔ ተደወለ። ይሄ ነው ብዬ ብናገር ቁጥሩ በቂ አይደለም። ና ሜራክል መኔ በቃ በሶስት በሁለት ቀን ውስጥ ገባ። ልክ ሲገባ ከእግዚአብሔር ሰው ጋር ተስማምቻለሁ። ድህነትን ችግርን ማየት የማይገባኝን ነገር ከአቅጣ ገበይ ላጠፋበት ነው። ይህን ገንዘብ አንበላውም አንጠጣውም አልኩት። እሺ አለ ተስማማ። ያንን ቤት ማደስ ጀመርን። በእሷ ጀመረ፣ ቀጠለ። ከየት እንዴት አላውቅም፣ ግን አንድ ነገር አለ። ኤልያስ በምድረበዳ በጭንቁስ በበቃኝና ልሙት ብሎ እዛ በገባ ጊዜ ቁራን ያዘዘለት የበሬ ይሁን የፍየል የበግ ስጋ ግን ሲበላ ኖሯል የእግዚአብሔር ፈቃድ ስለሆነ ስለዚህ ዋናው አቅርቦቱ ነው ከየትም ይምጣ የታምራት መኒው ጀምሯል ከሌብነት ውጪ ከሀይት ውጪ ባልተጠበቁ ሰዎች በየትኛውም አቅጣጫ መጣ ያንን አንዱን ልናድስ የጀመርነው ሁለት ጨምረን ሶስት ክፍል ቤት ሰራን ወጣ የእውነት ነው የወጣው በሌላኛው ቀን ደግሞ ጊዜ ወስጃለሁ፣ ይቅርታ። በሌላኛው ቀን ደግሞ ባሌ እንደነገርኳችሁ በጌታ አይደለም እና በጌታ ያልሆነ ሰው ኮተት አለው። ሁሉም ኮተት አብረውበት ነው ያሉትና ለምን እንዴት እዛ ገባ አላውቅም። ሪም ራሴን እዛ ገብቼን ያገኘሁት እውነት ለመናገር ማለት ነው እኔ ነኝ ወይስ ከምል ድረስ በቃ ገብቻለሁ። አለቅ ሆኗል። ጌታ ግን ታማኝ ነው። የታመነ ጌታ ሁሌ ረግማለው ጸሌ አለው ደሞ ደክማለው። ደሞ እኔ ነኝ እዚህ ውስጥ እላለው፣ አለቅሳለው። በእግዚአብሔር ፊት ግን አልወጣም። ለምን ገብቻለሁ፣ የእግዚአብሔርን ቃል ማክበር እፈልጋለሁ። ቢመችም ባይመችም የእግዚአብሔርን ቃል ስናከብር ይመጣል ኢየሱስ። እያከበርኩት እየኖርኩ ያለው አንድ ቀን ራሴን አፕዴት ማድረግ እፈልጋለሁ ብሎ ወደሆነ ስፍራ መሄድ ፈለገ። አለ እንዴ የሆነ የሆነ ቀን የሚቆዩበት ና ተስማማው ሂድ አልኩኝ። መሄዱ ፈልገኝ ነበር። ልክ እሱ ሲሄድ፣ እኔ ደግሞ ፍራሽን አወረድኩና ከእግዚአብሔር ሰው ጋር በእግዚአብሔር ፊት ተከትሎት አይመጣም፣ አይመጣም ተከትሎት። አንቺም ዘግተሽ አብዴት አብዴት። ያው ስራዬ ቀን ትንሽ ያደክማል እና ሌሊት ብቻ ነው መካፈል የምችለው በቲቪ ማለት ነው። ከዛ እኔም ዘጋሁኝ በእግዚአብሔር ፊት ሆንኩኝ። በምችል ቀን በጌታ ፊት፣ በማልችል ቀን እየበላሁኝ በቃ ጸለይኩኝ፣ ጸለይኩኝ፣ ጸለይኩኝ። አንድ ቀን የሚገርም መንፈስ ውስጥ ነኝ፣ ግን እየጸለይኩኝ የአሜን እያልኩኝ እንደ ማሸለብ አደረገኝ። አስራ ዘጠነኛ ቀን ማለት ነው ሀያ ቀን የቆየው አስራ ዘጠነኛ ቀን ፍራሹ ላይ እንዲተንበርክኬ ሶፋዬን ደገፍ ብዬ እንደ ማሸለብ አድርጎኛል። የሆነ ነገር ክብድ አለኝ ከፊቴ እና ብንንስል እዚሁ ጨርችን የተኛሁት። መድረኩ በጣም ሰፊ ነው። ይሄ ቦታው ራሱ በጣም ሰፊ ነው። ብንነሰ ቸርች ውስጥ እንዴ ቸርች ውስጥ ነው የተኛው ብዬ ድንግት አልኩኝ። ቀና ስል አማንና ቅዱሴ የምትላቸው ባይብል ያነቡልህ ከፊቴ ያሉ መልካቸውን አውቀዋለሁ፣ ግን ብዙ አለያቸውም የቱ አማን የቱ ቅዱስ እንደሆነ አማን። ከዛ እነሱ ፊቴ ቆመዋል የሳጥን ቲማቲ ሙሉ በቃ የሚያምር ከለር ያለው ይዘው በግራና በቀኝ ሆኖ ፊቴ ቆመዋል። ከዛ ሊያልፉ ፈልገው መስሎኝ ይቅርታ ብዬ ዞር ስል አንቺ ጋር ነው የመጣ ነው ሲሉኝ፣ ደስ ይለኛል። ከዛ አይናቸው ግን ሌላ ቦታ ነው የሚያየው። ዞር ስል እዚህ ጋር የሬሳ ሳጥን ለብሶ ልብሱ ቁጭ ብሏል። በየሱ ስም ብዬ ልብሱን ስጋፋ ሳጥን ነው እንጂ ውስጡ የሞተ ሰው የለውም ባዶ ነው። እንደ አንተ እንደ በየ በርግጫ ስለው ረጅሙ ደግሞ ረጅሙ አማን እንደዚህ አላሳልፍ ብሏቸው መስሎኝ ማለት ነው። ለካ አጠገቤ እኔው ጋ ነው። እና እንዲህ ስገፋው ረጅሙ ደግሞ አርቆ በእግሩ መታው፣ ራቀ ካጠገቤ ማለት ነው። አሜን። ከዛ ይኸው ያንቺ ነው ሲላ ለእኔ ልና አመሰግናለሁ፣ በጣም አመሰግናለሁ፣ በጣም አመሰግናለሁ ብዬ ስል ስነሳ ቤቴ ነኝ። አንድ ነገር ጌታ እንደሰራ እርግጠኛ ሆንኩኝ። አሜን አልኩኝ። አሜን አልኩኝ። በምስጋና በደስታ ቆየሁኝ። በነጋታው ደወለና ባለቤቴ ጊዜው መጨረስ አልችልም ልመጣ ነው አለኝ። ይሁን መምጣት ነው የሚፈለገው። ከዛ መጣ። አብረን ስንኖር ለአራት አመት ስራ የለውም እኔ ነኝ የምሰራው። ብዙ ነገሮች ነው ያሳለፍ ነውና ከዛ ጊዜ በኋላ የስራ መንፈሱ ተነስቶ ኮተታ ኮተቱን አራግፎ እግዚአብሔር ረድቱት። እሱ ብቻ ሳይሆን ጓደኞቹ የሚመጡና ቤት ውስጥ ብዙ ነገር ያለውና በጣም አዝን ነበረ። በእግዚአብሔር ፊት ቤቴ ጸዳ። ክብር ለኢየሱስ ሲሆን እግዚአብሔር ይህንን አድርጎልኛል። አሁንም ደግሞ ይቀጥላል። ምን ጠብቀው ነገር አለና፣ ባሌ ስራውን ከጀመረ ክረምት ላይ ሐምሌ ላይ ነው። ያ ነገር ወዲያው ነገሮች ተስተካከሉና ስራ ገባ። ለመመስከር ስመጣ ደሞዝ ተይዟል። ለመመስከር ስመጣ ደሞዝ ተይዟል። በጣም እየተገዳደረኝ እንደሆነ ገባኝ። አሁንም ለመመስከር ስፈልግ ደሞዝ ተይዟል። ለሶስተኛ ወር ሆነ ማለት ነው። እስከ መሰክር ይሆናል በቃ ጌታ የፈለገው ግዴታ ደሞዙን ይዤ መሄድ የለብኝም። በቃ ይሄንን ሳምንት እሄዳለሁ ስል የመጀመሪያ ወር ደሞዝ ተለቀቀለት። በበረከት ኑሪ፣ በደስታ ኑሪ። ባልሽን በጌታ በኢየሱስ ስም ጠርቸዋል፣ በኢየሱስ ስም ጠርቸዋል። ለእኛ የደረሰ ብርሃን ለሱ ይድረስ። ይሁን አለ ሆነ። ስሜ ቡጋለች ይባላሉ። የመጣሁት ከወለቴ ነው። ጌታ ያደረገልኝ ነገር በዚህ መምጣት ብቻ ነው። ጌታ እዚህ ቤት በመምጣት ብቻ ነው ጌታ ነገርን የሰራልኝ። የዛሬ ሀያ ዘጠኝ ነው የመጣሁት። እዚህ ስፍራ ስመጣ በጣም እያለቀስኩኝ በጣም በሀዘን ነው የመጣው። ቀኑ ጨልሞብኝ ነበረ የመጣሁት። ሁንባይን ጌታ አበሰ። እዚህ ስፍራ ልክ ለመምጣት ከቤት ስወጣ ነው ጌታ የሰራልኝ። እኔ ተከራክሬ ነው ባለቤቴ ሌላ ቸርች ሂጂ ስለኝ፣ እኔ አልሄድም። ልጄም አጋጣሚ ተይዞ ታስሮ ነበረ። የስምንት ክፍል ተማሪ ነው። ከዛ ለ15 ቀን እዛ ሲመላለስ ነበረ። ምንም አላገኘውም፣ መፍትሄ አላገኘውም ነበረ። በጣም ቀንና ሌሊት በቃ ተኝቼ አላድርም። ሳለቅስ ሳለባ ነበረ የማድረው ልክ በ29 በቃ ነገር የምሰራው ጂፒኤስ ስመጣ ነው ቀጥታ ነ ጂፒኤስ መሄድ አለብኝ፣ ሌላ ቸርች አልሄድም አልኩኝ። ቁጭ ብዬ በጣም ነበረ። ቤትም ሆኜ በቃ ጂፒኤስ ውስጤ ነው በቃ ቁጭ ብዬ ሳይ ሳይ እዛ ወይ እንቅልፍ ይወስደኛል፣ ከዛ ተነስቼ ተኛለሁ። ከዛ በቃ ሁሌ እመኛው ነበረ፣ እዛ ቸርች ብሄድ ነገር ይሰራል፣ ቤቴ ይሰራል እያኩኝ ነበረ የሚመኛው። ጌታ ግን ምክንያት አድርጎ ልጄ ስያዝ እዚህ ቤት መጣሁ። ስመጣ ምንም የለም በቃ ምንም በሌለ መንገድ አላውቅም፣ የት እንደሆነም አላውቅም። በቻናን ቤት ቁጭ ብዬ ነው የሚከታተለው። ከዛ ተነስቼ ቀጥ ብዬ ወደዚህ መጣሁ። ስመጣ በሞኝነት የልጄን ዩኒፎርም፣ የልጄን ፎቶ፣ የልጄን የሆነው ነገር ደብተር ይዤ በቃ እግዚአብሔር ሆይ በቃሽ በለኝ እኔ አልችልም። እናቴ የሆናችሁ ታውቃላችሁ፣ ል የልጅነት ልጅ ነው። አሁን ማንም ልጄ ነው ብል ሊያምንም ይችላል ለያምንም ይችላል። በቃ በጣም እያለቀስኩኝ በለቅሶ ነው የመጣሁት። ከዛ ልክ ጊዜ ሲገባ በፕሮግራም መሪ በቃ እንደዚህ ልክ እንደቆመ በቃ ስለ ቂሮስ ነበረ እየተገለገለ የነበረው። እንዳሁኑ ስለ ቂሮስ በቃ ተራራ የሆነባችሁ የሆነ በቃ ከፊታችሁ ደልዳላ ሜዳ ሆኗል እያለ አሜን በቃ ልጄ ከልጄ ፊት የሆነው የቆመ ነገር ዳልዳላ ሜዳ ይሆናል፣ ልጄም ይፈታል እያልኩ እያመንኩኝ ነበረ ቃል ሲቀበል ነበረው። ከዛ ተመልሼ አሁንም እግዚአብሔር በቃ ስለ ዮሴፍ ነበረ እስር ቤት የተጣለ በቃ በዘበኛ ዙሪያው እየተጠበቀ ያለ ሰው፣ መውጣት የማይችል ሰው፣ ስለ እሱ ነበረ ሲገለገለ ነበረው እጅ ተይዞ በቃ አንድ በሩን ሲከፈትም ማውጣት አይችልም፣ ሁለተኛው ቢከፈትም ማውጣት አይችልም። በአራተኛው ዋናው አለ፣ እንዴት ይወጣል የተባለው ሰው እግዚአብሔር ቀኝ እጁ ይዞ አወጣ የሚለው አሜን ብዬ በቃ፣ ይህ ልጄ ነው፣ ከዚህ እስከሚመጣ ወደ ቤት እስከሚደርስ ልጄ እንደሚወጣ አምናለሁ ብዬ አሜን ብዬ ሄድኩኝ። በቃ እኔ በቃል ነው አምኜ እዚህ ቤት የመጥቼ ትንቢት፣ ለእኔ ለየብቻ ተነግሮኝ አይደለም ሲመ ተጠርቶ በመኝነት በቃ አሜን ብዬ ይህን ቃል እዚህ ቤት መጣው ይሄ ቃል ይሰራል። እያለቀስኩኝ መጣሁ። ቤተ ሲመለስ አላለቅስም፣ ልጄን ይዤ ነው የሚገባው ብዬ አምኜ ነው በቃ የሄድኩት። ልክ እኔ አየር ጤና አካባቢ ሲደርስ ባልቤተ ደወለና ወይኔ ልጄ ወጥቶ ይሁን ብዬ ስልክ ሳነሳ አቤት ስል ኧረ፣ እስኪ ጸል ልዜ ትሄዳለ የት ነህ ብሎኝ ይዜ ትሄዳለ ልጅን ብሎኛል። ስለ አሜን ይዜ ትወጣለ እኔ አምኜ ነው የመጣሁት አልኩት። አምኜ ነው የወጣሁት እዛው ጠብቅ፣ አሁን መጸለ ሳይሆን ይዘት ወጣለ። በቃ አልኩኝ፣ አሜን በቃ ብዬ እዛው በቃ። ታክሲ ውስጥ ሰው ሁሉ እብድናት እንደ እያለ ዞር ያኛል፣ ምን ይላል። ከዛ በቃ እየሄድኩኝ ልክ ወደ ወለት የሚባል ታክሲ ይዤ ወደ ሱ እየሄድኩ ነው፣ በቃ ይን መጣው ብዬ ወደ ሱ እየሄድኩኝ። ልክ ወለት ስደርስ አሁንም ደወለ፣ ለጀልኮ አወጣው አለ። አሜን ብዬ በቃ ኢየሱስ ጌታ ኢየሱስ ጌታ ነው እያልኩኝ መጮ ጀመርኩኝ። የሄኖክ አምላክ ነገረን ሰርቷል፣ ያልኩ መጮ ጀመርኩኝ። ነገረ ተሰርቷል፣ አምናለሁ እያልኩኝ መጮ ጀመርኩኝ። እዛ ትራንስፖርት ውስጥ ሙስሊሞች አሉ፣ አጠገበን ደቁጭ ብሎ እነሱ ናቸው። እሱ ወፍረ ምን ሆነሽ ነው አንቺ ምናምን ምንም፣ በቃ ፎቶ አውጥቼ ልጄ ተፈቶን፣ ታስሮ ነበር ተፈታ፣ አረ ይሄ ነው ያስጮኝ ምናምን። ይቅርታ አይ፣ በቃ ችግር የለም እንደዛ ከሆነ ሲሉኝ፣ እሺ ብዬ በቃ፣ በእጄ እስከሚገባ አይ ባይኔ አላመልኩም አላመንኩም። ግማሽ መንገድ ሂጄ ልጄን ተቀበልኩኝ። እያለቀስኩኝ ከቤት ወጥቼ ነበረ፣ እየሳኩኝ ልጄን ይዤ በእልልታ ነው ወደ ቤት የገባው። ሃሌሉያ! ጌታ ነገረን ሰርቶልኛል። እኔ አምኜ እንደመጣሁ አደረገልኝ። ይሄ ነው ምስክሬ። አመሰግናለሁ እግዚአብሔር። ክብር ለኢየሱስ ይሁን። አሜን። ሃሌሉያ! አሜን። እንኳን ደስ አለሽ። የመጀመሪያ ቀን ነበር የመጣሽ፣ የመጀመሪያ ቀን ነው ጌታ። ምስክሬ፣ ጠዋት መጣሽ። ጧት ነው የመጣው። ስትገቢ ልጅሽን ይዘሽ ገባሽ። አሁን እውነት ነው። ክብር ለጌታ ይሁን። በልጅሽ ሳቅ። አሜን። ተደሰች። አሜን። ባረኩልሽ። አሜን። ክፉ አይንካው፣ አመጻ አያግኘው። ይሁን አለ ሆነ።